በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳም ሙታን በአብይ ኃይሎ ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዩዝየሰ ኮነ ፍስሀ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ዘጠኝ በዚህች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት ሌን ያረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕቱን አሳለች፣ ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበራንጢያ ንጉሥ ቁንስጣ አገኛት። ውበቷንና ደም ግባቷን ማይቷ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስንም ወለደችው። ምግባርንና ሃይማኖትንም በማስተማር በመልካም አሳደገበችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ ጌታችንና የአምላካችን የመድኃኒታችን የክርስቶስን መስቀል ግለጪ የከበሩ ቦታዎችንም ስሪ የከበሩ ቦታዎችንም ስሪ የሚላትን በህልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል መረመረች። አዳኝ የሆነ የመስቀሉንም አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መስቀል የትኛው እንደሆነ ታውቅም ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላም ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውን አግኝታ መስቀሎቹን በበርኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛውን መስቀል በላዩ አኖረች። ያን ጊዜ ያ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላም ዜናቸው በመስከረም ወር 17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱም እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማትም ብዙ ጉልቶችና ርስቶችን፣ ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ እድሜዋም ሰማንያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ አይማረን። በረከቷም ከእኛ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሌኒ ውስተ ምድረ ሕይወት ኤልዳ ምክረ መንፈስ ቅዱስ አመወሰዳ ወሰዳ ለሃይ በር በለኪፈ መስቀል ቅድማ አውዳ ማየቴ ማይቴ አንተ ትቤሎ ወመአይ እንግዳ ዘተረክፈ ግዱፈ በበዳ በዝህ ችምለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስር በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛሪያ ሚሳኤልም የእረፍታቸው መታሰቢያው ነው። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። በዝህችም ለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። በዝችም ቀን ከአባ ኖብ ጋር 358 ነፍስ በሰማይትነት አረፉ። የፓትርያርክ አባ ዮሐንስም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩፈ ምላቡ ውላን ዘጠርፈ